የሰንኩት ውሳኔ አለ። የራሱ ሊወጣ ኑሮ ሌላ ጭንቀት እኛ የሙጥኝ ብንል የወደድነው ሰው ካላገኘን በግድ የእኛ ካልሆንክ የራሳችን ለማድረግ ጥረን የራሳችን ብቻ ይሁን ስላለን አይሆንም። ፍቅር የጋራ ነው። ጋይስ እነን ግርም የሚለኝ የውበቴ ነገር ቀን በቀን ይጨምራል። ውበቴ ቆንጆ ነኝ

ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጥ እያልኩኝ ዛሬም እንግዲህ እንደተለመደው አንድ ሀሳብ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እሱም እንዳልክ ነው። እንዳልክ እንግዲህ በትናንትናው እለት አንድ ቪዲዮ ሰርቷል። መጀመሪያ ላይ ወይም ደግሞ ፕሮፋይሉ ወይ ታምኔሉን ስታዩት ራሱን የማጥፋት ሙከራ እንደሚያደርግ አይነት ነገር ያሳያል። ገመድ ይዞ ወደ ጫካ ሲሄድ እንዲሁም ደግሞ እንግዲህ አንድ ወንድሙ ሲያድ ነው እንደዚህ አይነት ነገር ማለት ነው የሚያሳየው እና የእሱ ውሳኔዎች ግን ያው ከቪዲዮ ባሻገር ብዙ ንግግሮቹ ብዙ ብዙ የሚያስተምሩ ነገሮች አላቸው። አንደኛ እኛ በፈቀድነው ሳይሆን ፈጣሪ በፈቀደው ማንኛውም ነገር እንደሚሆን፣ ሁለተኛ ደግሞ በእጅ ያዝነው ወርቅ ለመዳብ እንደሚቆጠር አዎ ብዙዎቻችን በእጃችን እና በዙሪያችን ያለን ነገር አቅልለን ወይም ደግሞ ገፍተን እንሄድና በኋላ ላይ የምንወስናቸው ውሳኔዎች ሰብረውን እናገኛቸዋለን እና ይሄ በጣም ትልቅ ትምህርት አለው። ምን ጊዜም ቢሆን እኛ የምንይዘውን ነገር ቆም ብለን ማሰብ እና ወርቅ እንደሆነ ከወርቅን በላይ እንደሆነ ማሰብ አለብን። ያው እንዳልክ እንግዲህ አሁን በሰፊው ተጸጽቷል በዚህ ሰዓት። ነገር ግን ሄሉ ማግኘት እንደማይችል ተሰምቶት ከዚህ በኋላ ምንም የሚሰማኝ ነገር የለም ለእሷ መልካሙን ነገር፣ መልካሙን እድል እመኝላታለሁ፣ ጥሩ ነገር እንዲገጥማት ከኔ እድሜ ላይ ጨምሮ ለእሷ እንዲሰጣት እመኛለሁ ሲል የራሱን ፍላጎትና ምኞት ገልጿል ማለት ነው። እውነት ለመናገር ማንም ሰው ቢሆን ከወደደው ጋር ወይም ደግሞ ካፈቀረው ጋር ይኖራል ይቀጥላል ማለት አይደለም በአንድም በሌላ ምክንያት የሰው ልጅ ይለያያል ሲለያይ ግን በፍቅር ሲሆን ደስ ይላል ማለት መቼም የፍቅር ልጅ መለያየት የለውም ግን እኔ እያልኳችሁ ያለሁት ከተለያያችሁ በኋላ የሆነ ነገር ተሰምቶት አንድ ሰው መቶ ይቅርታ ከጠይቃችሁ ይቅርታ ባብላችሁ ንጹህ በቃ ሰውኛ ቂሜ የሌለው ነገር ይዛችሁ መሄዱ በጣም ደስ የሚል ነገር አለው ምክንያቱም ለቀጣይ ህይወታችሁም ቢሆን ከቂሜ ነፃ ነገር ሲኖር ደስ ይላል እና እንግዲህ እንዳልክ ከዚህ በኋላ ወደ ራሱ ህይወት ሲመለስ የራሱን ህይወት ሌላም ፍቅረኛ ቢዝ ምንም ቢል ምንም ቢል በቃ በይፋ ይቅርታ ጠይቋል። ሰላማዊ ህይወት ወይም ደግሞ ሰላማዊ የራስ እርካታ ይሰማል ብዬ አስባለሁኝ። ሰውን በድላችሁ የሆነ ሰው ሀገር ተከፋፍታችሁ ምናምን ሌላ ህይወት ስትጀምሩ የሚሰማችሁ ነገር ሊኖር ይችላል እና እሱ በአሁኑ ላይ በዚህ ሰዓት በቃ ንጹሕ ነገር ይፈጥርለታል ብዬ አስባለሁ። ወይም በአደባባይ እንዳስቀየመ በአደባባይ ይቅርታ ስለጠየቀ ማለት ነው። ውድ ቤተሰቦች እንግዲህ ከዚህ ንግግር ብዙ ተምራችሁበታል ብዬ አስባለሁ። ሁላችንም በእጃችን የያዝነውን ስንገፋ ወይም ደግሞ ካጣን በኋላ እንደሚቆጨን ፈጣሪ ካልፈቀደው ምንም ነገር እንደማይሆን ማለት ነው እና አንዳንድ ኮሜንቶች ግን እያየው ነበረ በጣም በሚገርም ሁኔታ አሁንም ተስፋ አትቁረጥ የሚሉ በዝተዋል አላቅም እንግዲህ ኮሜንቶችን እናያለን እንዳልክ ሄሉ ያንተ ብቻ ናት ተስፋ አትቁረጥ ሄድና አውራት የምትሉ እስቲ ለእንዳልክ ምኞት ይሳካል በሉ ለምን አታወራትም አግኝተህ እሷም ሰላም የላትም እኮ በፈጠረ አግኛት እንዳልክ ሄድና አግኛት እንዳልክ ተስፋ እንዳትቆርጥ ገመዱን ሲያይ አብርሽ ትዝ ያለው ማን ነው የርሽ እንዳባማሬ አይድሌ እናንተ እኮ አትረሱም እንኳን እንዴት የያዛችሁ፣ አባትዬ። ዘመድህ ግን ሲያሳዝን ውፍ እግዚአብሔር አይለያችሁ። እንዳልክ የተሻለችውን ድንግል ትስጥ፣ ለጊዜው እንጂል ነገ አዲስ ፍቅር ቀኔ ይወጣል። በደንብ የተሻለ የምትኮራበት ፍቅር ትዳሪ ስጥ አሜን። እንዳልክ ፈጣሪ ያለው ይሆናል። እንዳሳካል ምኞት ነው። ሰላም ፍቅር፣ አንድነት ለሀገራችን ለሕዝብ እንቁ ውድ ሀገራችን ባላችሁበት ሰላማችሁ ይብዛ። በዓለማችን ጀግና ሴት የአረብ ሀገር ሴት ብቻ ናት። እግዚአብሔር ዝቅ ብላ የምትሰራ ዝቅ ብላ ሰርታ ለተቸገሩ የምታጎርስ ጠንካራ ሴት የአረብ ሀገር ሴት እውነት ነው። በእውነት እውነት ነው። የሰይጣን ሀሳብና እቅድ በናዝሬቱ ጌታ ኢየሱስ ክርስቶስ ስም የፈረሰ ይሁን። እንዳልክ እባክ ጸልይ ትቃው እባክ ራስክን ጠብቅ። ግን እኮ ሄሉ ከእንዳልክ ጋር ነው የሚያምርባት። ታጣ ሲያምርባት፣ ሲያስጠላባት፣ ሲያምርባስ ያስጣላባት፣ እንዳላችሁ ትገፉታላችሁ ወይ ድሌ። እንዳልክ በእግዚአብሔር ተስፋ አትቁረጥ፣ ሄሉ የአንተ ብቻ ናት። በእግዚአብሔር ተስፋ አትቁረጥ፣ ጸሎት አርግ። እሷም ጥሩ ሁኔታ ላይ አይደለችም። ማርያም ተስፋ እንዳቆርጥ ደግሞ በሶሳይድ አይቀለድም። መሬ ቀደሞ እንዳልክን ፈልጉልን ማይ ጉድነስ ብሮ ዌክ አፕ እንዳልክ። መቼም ፈጣሪ ከጻፈው የትም ቢሆን አይቀርም። እንዳልክ የእውነት የምትወዳት ከሆነ ብቻህን የምትበሰለሰል ለምን? ሂድ እናገኛትም እና ሁሉንም ነገር በአካል ንገራት። ምናልባት ትረዳ ይሆናል። ተስፋ አትቁረጥ። ሚዲያ ላይ ስላወራ ብቻ ያንተ ማድረግ አትችልም። ሰው በአካል ብታገኛት ይላል እንዳልክ። እያይዞ በርታ፣ ሄሉን በትዕግስት ጠብቃት፣ ያንተ ናት በቃ። ኦዲየንሶቹ ተማምኖ ነው የሚጽፉት። ተማምነው ማለት ነው። አሁን ደግሞ ሄነን አንጀነሽ ያልሹ በሉና አንተም በሉ እኔ ኮሜንት ነው ማነበብ ያያችኋለሁ፣ ነገር ያያችኋለሁ፣ ሀሳባቸውን ነው የምገልጸው። እዚህ ጋር እንጨ የማንጸባርቀው እኔ ሀሳብ አይደለም። እንዳልክ ይሄ ተስፋ ትቁረጥ፣ ሄሉ ያንተ ብቻ ነች። በትግስት ጠብቃት አለ ያንተ ያርግልህ። አንተን አንተን ያስብላ አስፈታሪ። አንተም ተስፋ ትቁረጥ። እኔ ኮሜንት አጅኩ። ይሄን መልክት ለያ ብንላክለት፣ እሱ አሁን ላይ ያዙ ይልቀቁኝ እያለ ነው። ላኩለት፣ ማሬ ላኩለት፣ ላኩለታው ያ የዋል እኮ ይኔ ወዲ ያየዋል፣ ቪዲዮውን እንዳልክ ተስፋ እንዳትቆርጥ። አንተ እንዳልክ አይዞ ሄሉ፣ ምርጥ ሴት ናት እንወዳታለን፣ ግን አንተንም እንወድ ካለን እስኪ ቀርበህ አናግራት። አስባችሁታል እንዳልክና ሄሉ ቪዲዮ የሰሩ ቢሰሩ ተገናኝተው ምንድነው የምትሆኑት? ኦዲንስ ማለት የጋራ አሁን ለምሳሌ ሳስቦ ማለት ነው ስስለው ስስለው ማለት ነው የአብ ለብቻው የእንዳልክ ለብቻው ሄሉ ያው ሄሉ የጋራቸው ናት። ኦኬ ማለት የሁሉም ሞዴንስ የጋራ ስለሆነች የአብ ለብቻው የእንዳልክ ለብቻው ይከፈለና፣ ይዘቃዘቃል ሳስበው ስስለው አማረኝ ብናታችሁ፣ እንከታከት እንዲ እንደዚህ እስኪ ይቺን ሀሳብ ምን ትላላችሁ? በኮሜንት ወዬ በሉኝ እኒ ድባት ይችላል ነገር ወይ በሉኝ፣ እኮ እንዴ፣ ካዛ በኋላ ታገኛው ታገኛው የሚል ትፉዟችንን ይዘን ማለት ነው፣ አርማችንን ይዘን ነው። ምን ዞሮ እና እስኪ ጻፉ ኮሜንት ላይ ምን ይመስላችኋል? በቲክቶክ እኮ አትራገጡም እናቴ። የእኔ ቤተሰቦች እኮ ብዙ አይራገጡም። ወይ የማላቃቸው ሆኖ ነው ወይ ጨዋ ሆኖ ነው አላቅም። ቲክቶክ እርግጫ፣ ጨረቃና፣ ኦ ማይ ጋድ ጨረቃ፣ ፋንዲሻ ግሬስ እግዚኦ ማሐረነ ክርስቶስ። ይሄ እናንተ ደግሞ የከፋ ነው፣ ስታቀናብሩ ራሱ በተለይ የግሬሶች የአብርሽ ደጋፊዎች በጣም ነው ማዝንባችሁ የነበረው በወቅቱ ምክንያቱም ሩታ ነፍሰ ጡር ሆና እየዘቀዘቃችሁ ክብር የሚባል ሁላችሁንም አይደለም ግን አንዳንዶቻችሁ በጣም ባለጌዎች ናቸው እና እንደዚህ አይደረግም ጀ ኦዴንስ ከሆናችሁ ለምትወዱ ሰው ስትሉ ያኛውን ሰው ንትንትል እነሱ ያው አብረው ገጠሙ ዛሬ ድሮም አልተጣሉም አልተለያዩም እናንተ ግን የሚጸጥታችሁን ነገር ነው ያደረጋችሁት ምክንያቱም ከእሷ የሚወለደው ልጅ ምን እንደሚሆን አታውቁም እና ህፃን በሆዷ ልጅ የያዘችን ሴት መዘቅዘቅ ይሄ ብልግና ነው እውነቴን ነው። በእውነት ብልግና ነው። እና እንግዲህ የሄሉን አላቅም ስላላወኳችሁ ሊሆን ይችላል። ምናልባት እንግዲህ ስክሮር ሳደርግም ብዙም ገጥሞኝ ማያውቁም። በአቃቸውም ማቃቸውም አንድ ሰው ነው የማውቀው። ሲጀመር የሄሉ ቤተሰብ እኔ ታውቃላችሁ፣ ብዙም እኔ በዩቱበር የሚደግሰው ፎሎ አላደርግም፣ መደራረግም አልፈልግም። ለምን ታውቃላችሁ? ወይ ደግሞ እንደ ጽግሻ አሁን የጽግሻ ፋሚሊ ዋው፣ ምን ኮሜንት መስጠት ካለበት ይሰጣችኋል። ፎቶ ይዘው ይሄዳሉ ሄዳሉ። ጸብ የለ ጭቅጭቅ የለ ደጋፊ ሲላችሁ እንደዚህ ነው። በቃ እንዲህ እንኳን ከዳኒ ጋር እየጣሉ አሁን ዳኒን ይሰድቡታል እንጂ አንድ ቀን ዘግዝቀው እንደዚህ እንትን ብለው መጥፎ ነገር አድርገውበት አያውቁም። በቃ የገባቸው ናቸው። ዛሬ የፋሚሊዎች እንትን ነው። ዛሬ ጉድ ነው። እና ለማንኛውም ውድ ቤተሰቦች ይሄን ነገር እንሂድበት ምን ትላላችሁ? ከእንዳ ሄሉና እንዳልክ ይገናኙ አሁን ብቻ በመጻፍ አሁን ይሄን ታጥራ ገርጉኛላችሁ። እኔ በቃ እንደምን ላድርግ ታዲያ፣ ኮሜንቱ በሙሉ እንደዛ ሆነ እንዴ ታዲያ ይሄ የኮሜንቱንም ድምጽ መስማት አለብን። የቤተሰቦች ኦዲየንሶች አሉ። እንዴ ደክሞ እንደዚህ ጽፈው እንዴት ነው ዝም የምንላቸው? በቃ ድምፅ እንሆናቸዋለን። ችግር የለም። እናንተ የለም እናንተ ብቻ በኮሜንት ጻፉ። ይሁን ወይ አይሁን ወይ የሚለው ጻፉ። ከዛ እንሄድበታለን ማለት ነው። ለማንኛውም ውድ ቤተሰቦች ስለተከታተላችሁኝ ከልብ ደግሞ አመሰግነው። ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የሄደውን ምልክት አንተ ጫነው። ወዳችኋለሁ። መልካም ጊዜ። ባይ ባይ